ይችላል ይመስለን። ስለዚህ ስልጣናችን እናሳያቸዋለን ክ በደንብ በደንብ እናሳያል እና ውድ ቤተሰቦች እንግዲህ ያው እንደሰማችሁት ነው። እኔ ከእነሱ ህይወት ወጥቻለሁ የራሴን ህይወት ለመጀመር ተፍ ተፍ እያልኩ ያለው ሰው ነኝ። ደግሞም ጀምሬያለሁ። ስለዚህ እሷ እንደዚህ ልታወራብኝ መብት የላትም። እኔ ሌላው ልነግራትም የምፈልገው ነገር እኔ ጣልኩትና ያነሳችሁ ምንም ከዚህ በኋላ ማብራሪያ ያስፈልግም። እና ይህን ያክል ደግሞ በጣም የባለቤትነት ስሜት ተሰምቷት እንትን ባትል ደስ ይለኝ ነበር። አዎ እንደዛ ባይሆን አሪፍ ነበረ። ላይክ ብጨርሱ ወይ ሁለታችሁ ብቻ ጨረስ ልትተወንም አልቻለችም እኮ በመሀላችን ገቡ እና ብቻ ያው ልላቸው የምችለው ነገር ይሄ ያው በእርግጥ ካም በኋላ እሷ ላይ ምንም አይነት ስልጣን የለውም። ብሩኬ ቢሆን ላይ ከዚህ በኋላ እኔ ያለሁኝ እኔ እንትን ማድረግ ያለው ነገር ካለ ማስማማት ምን ምን የምችለው እኔ ነኝ ብዬ ነው የማስበው። እሱ በቃ ቅዱሴ በሀይሚ ሕይወት የሚመለከተኝ እኔ ነኝ። ካሁኒዲያ መውጣት ካለበትም ብሩክ ነው እንጂ የሚወጣው እኔ አልወጣም። ሀይሜን እንደፈለግ መቶ ማንም ሰው ሊናገርብኝ አልችልም። እኔ አለው ከኔዳ ቪዲዮ የምሰራው ከሀይሜ ጋር እኔና እኔ ብቻ ነኝ ብሏል ማለት ነው። ሰላም ሰላም! ውድ የማርታ ኢትዮ ተከታታዮች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለው እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ። ክብር ይስፋ ለመድኃኒዓለም። ይሄ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትስሩ። የሀይሜ ቆንጆዎች የብሩክ ቅምጥሎ ይችላቸዋል ማለት ነው። በመጀመሪያ ሀይሚሳይም ምንድን ነው ሚስጥሩ? እንደዚህ ማማር እንደዚህ ውይውይ ማለት በጣም በጣም ቆንጆ የሆንሽ ነው። ከብሩክ መለያየቱን ያሳመረሽ ውይ፣ የቅዱስ አዲሱ ፎንቃን ያሳመረሽ የኔ ቆንጆ፣ እምር ይበልብሽ የኔ ልዕልት፣ የኔ ውድ፣ የኔ ጀግና። የእውነት በጣም ነው ያማረባት። የእውነት ቀለሙ እራሱ እንዴት አባቱ እንዳማረባት በጣም በጣም በጣም ነው ያማረባት። በቃ ፈረንጅ እኮ የምትበስለው ማለት ነው። እና ብሩኬ ደግሞ ዛሬ ህጻን ልጅ ነው የመሰለው ጸጉሩ እንደምድሞት ነው። ምንድን ነው በጣም ነው የደመደሙ። እና በጣም ህጻን ነው የመሰለው ብሩክ ማለት ነው። ዛሬ ሲቀጥል ያው ዛሬ አንደኛ ወስኝ የመጣችበት ሀይሚ ምክንያቱ ምንድን ነው? ኢ አይ ጂ ላይ የአይቺ አሁን አዲስ የቅዱስ የብሩኬ ፍሬንድ ኤልዳና ነው ስሟ። አይዶን ነው ስሟም ብዙም አላቀውም። አለያ ያስኩትም ከኔ ከኛ ህይወት ውጪ ብላት የአሽሙር ነገር ነው መሰለኝ የለጠፈችባት፣ ማለት እንዴ፣ ሀይሚ እኮ ከብሩክ ህይወት ከወጣች እኮ ቆይታለች። እማዬ ሀይሚ ከብሩክ ህይወት ከወጣች በጣም ቆይታለች ማለት ነው። ቆየች። ዛሬ አንቺን አንቺን ይዞሽ መጠን ሶሲ ራሱ አጠገቡ እያለች ሀይሚ ወታለች ማለት ነው። ሀይሚ ወታለች፣ ከብሩክ ህይወት ወታለች። ሲጀመር አልመጣባትም እሷ አልሄደችበትም። እሱን የመጣባት ማለት ነው። አንዴ ሶሴን ይዞ ሲመጣ፣ አንዴ አንቺን ይዞ ሲመጣ በተለያየ በተለያየ ነገር እያቀያየር ይዞባት የሚመጣው እሱ ነው እንጂ እሷ አይደለችም። እሷ እኮ የመጨረሻ ውሳኔ ወስና ነው ዛሬ ቅዱሴን ይዛ የመጣችው። ከእሷ ጋር ቪዲዮ ሊሰራ እያሰበ እንትን ያለችው እንጂ እንጂ እንትን ለማለት አይደለም፣ እንጂ ምንም ማለት አይደለም ሲጀመር እኔን ቦርሳ ምናምን ልትባይ እኔን ልትኛች ምናምን ብትባይ ምን ተመጫለሽ? ቦርሳው ስለሆንሽ ነው። ሀይሚና ብሩክ መነጋገር ያሉበት ቦታ እንኳን መተሽ አጠገባቸው ቆመሽ የምታወሪያቸው ማለት ነው። ደግሞ ኬት ኬት እንደሚያመጣቸው በቃ ኬት ኬት እንደሚያመጣቸው ኢቭን እንኳን ደህና ልብሱ እንኳን አይለብሱም። ብጥል ብጥል ብጥል ወይ ሀይሚ ትግደለኝ። እርግ ሀይሚ ይ ብሩክ እውነት ቀረብክ። ምነው ጸባይክን ብታስተካክል። ሚኒ ሶሲ ብልቅጥቅጥቅቅጥቅጥ ያደረገት ግራ የገባት ራሷን እንዴት እንደምታይ እችም ደግሞ ትንሽ ትሻላለች ከሮዜም፣ በንግግርም በምንም ችሙጤ አይደለችም። አለባበሷ ግን ምንድን ነው? የሰው ልጅ በአለባበሳ አይለካም ብለሃል አንተ። ድብን አድርጎ ይለካል። ውስጥ ያሌለውን ነገር አታወጧም ወደ ውጭ ብሩኬ ባለፈው ስታወራ ስለሰማሁኝ በአለባበስ አትለኩ፣ የሰው ልጅ በአለባበስ የምትገምቱ ሰዎች ፋራ ናችሁ ምናምን ኖ፣ ፋራ እንባል እስኪ እንዲ ብልቅጥ ያለው መላቅጦ የለበሰ ልብስ ማለት ሀይሚ የኔ ቆንጆ የኔ ማር ማለት ነው። እና ደስተኛ አንቺ ብቻ ደስተኛ ሆኝ ባለሽበት ብቻ ደስተኛ ሆኝ ማለት ነው። ሲቀጥል ያው ቅዱሴ ነው። ከአሁን ይላይ ከሀይሚ ጋር ሆኖ ቪዲዮ የሚሰራው ትንሽ ቅዱሴ አይናፋር ነገር ነው። ለምን የሚዲያ ሰው አይደለም። ቲክቶክ ምናምን ይሰራል ግን ትናንትና ኮሜንት የጻፈችን ቲክቶክ ይሰራል ምናም ብላ ግን ትንሽ ያፍራል። ወደ ዩቱብ ገና አዲስ ነው እና ችግር የሉም። ቅዱስ አትፈር አንተ ብቻ ሀይሚን ከበለጠ ከብሩክ ካለችበት ህይወት ደስተኛ ማድረግ ነው ያለብክ። ምንም ያስፈራ ነገር የለም። እኔ አለሁላት ብለካል። ብሩክ በሀይሚ ህይወት አይመለከተውም። ከአሁን ሄደ የሚመለከተኝም ምንም የሚለው እኔ ነኝ እኔ ነኝ እንጂ ማንም ሰው መጥቶ ሊናገራቸው አይችልም፣ ብሎ ዛሬ መጨረሻ ነው። ያው ቅዱሴን አስተዋውቀናለች ለቤተሰቦቿ። ትናንት ትናንቱ ያው በደንብ አላስተዋወቀችንም ኦልሬዲ ያለውን ነገር እንትናል ብላ ግን ዛሬ በደንብ አስተዋወቀናለች። ቅዱሴ ያኝ አዲሱ ማይ ሀርት ማይ ላፍ ማይ ስዊት ነ ብሩኬ እኮ የሆድ ማሽላ እያረረ ስቃል ይባላል ማለት ነው። ብሩኬ እኮ ውስጡ እያለ እያሳቀ ነው እንትን የሚሉት ማለት ነው ሲጀመር ቦርሳ ምናምን እንድትይኝ አልፈልግ ምናምን ብትባይ ባትባይ ምንም፣ ሲጀመር ምንትአይነት ነሽ? እሷ እሷኮ ትናንት እንዴ እንዴት አልመጣችም ቦርሳ አለችው። ምዛ ሴት አለ። ከዛ ደግሞ አንቺ ትናንት ብለሽ በሽ ባሽ ሞድ አይጂ ላይ ከህይወታችን ውጭ ምናምን ብለሻት ባሽ ሞድ ጠቃረሻት ማለት እንዴ ከህይወታችሁ ከወጣችሁ እንዳለችው። ብሩክ ሃይሚ ብሩክ ሃይሚ እየጣለችውን ነገር ነው አንቺ ያነሳሽባት ገባሽ አይደለ? እሷ ናት አልፈልግም ያለችው። ጀመረ በቃ እንጂ ብዙ ጊዜ እንዴት እንደለመናት አይተሻል። እንዴት እንደለመናት እንዴት ሲታረቁ እንደነበረ እንትን እንዳለ አይተሻል ማለት ነው። ኤኒዌስ ማለት ነው። ግን ብሩክ እንዳለው እንዲን እንዲናገ እንድትናገር እራሱ ያደረገው ቅዱሴ እንዳለው ድፍረት ሰጥቷት ነው የልብ ልብ ሰጥቷት ነው ማለት ነው የሆነ በቃ እ በፊት የሀይሚ ፍቅረኛ ስለሆነ እንደፈለግ ኖ ኖ ኖ አይሰራም። የኔ ቆንጆ ሀይሚን አንቺ መተሽ እንደፈለሽ ልትናገረትም ምንም ልትያትም አችል። ለምን በቃ በሀይሚ ስህተት ሳይሆን በብሩክ ስህተት ነው የተለያዩት እነዚህ ሰዎች ማለት ነው። ለምን እንደሆነ ታውቂያለሽ? ሀይሚ ምንም ያጠፋቸው ነገር ይ ያጠፋውን ቡቡ ነው እንጂ ሀይሚ አልጠፋቸው። እንደ ሰው እነሱ ታታርቀው አንድ ላይ ማየት እንፈልጋለን። አልተሳካም። በቃ እሱም ብሩክም የራሱን ህይወት ጀመር ያለ ጨርሻለሁ። በዚህ እንኳን ቪዲዮ ላይ ከተጣሉ ጀምሮ ሶሲ መጣች፣ ይቺ መጣች። ከሶሲ ጋር ምንም ያለ። ሀይሜ ደግሞ ከዚህም በፊት ብዙ ብዙ ነገር ሰምታለች። በዳኒም ደግሞ ምንም የተፈተለባትም ነገር የለም ምንም የለም። ከዳኒ ጋር ደግሞ የቀረበችው ለራሷ ለራሱ ጥቅም ብሎ ብላኑ እንጂ ጀስት ከቡር ከዳኒ ጋር ምንም አይነት ኮንታክት የላትም። ሲቀጥል ደግሞ አሁን እኔ ደግሞ እየመጣ ከአዲስ ህይወት ከጀመረችው ሰው ጋር እየመጣ አንተ እንደፈለክ መናገርም እንደፈለክ ንትም ሆነ ማለት በቃ አንተ የራስህን ህይወት ጀምረሃል፣ እሷም የራሷን ህይወት ጀምራለች። ለዛ ለየብቻ ለየብቻ ነው መስራት ያለባችሁ። በቃ ልጁ እኔ ከአሁን የሚመለከትኝ በሀይሚ ህይወት እኔ አለውላት ኃላፊነቱ እኔ ወስዳለሁ ብሏል ማለት ነው። በቃ አንተ ከጋሼ ቃልህን ተቀብላታል ቃልህን እንኳን አላከበርክም። ይሄ ደግሞ ግዴታን የሰው ልጅ ባለበት አይቀጥልም። አዲሱ ህይወትን እጀምራለሁ ስለ ሁሉም ነገር እግዚአብሔር ይመስገን ደስታዬ ተመልሶልኛል ብላል ልጅ ማለት ነው። ዋናው የእሷ ደስታ መመለሱ ነው ዋናው ፖይንቱ ማለት ነው። የእሷ ደስታ መመለስ ነው የሚፈለገው ማለት ነው። ሲቀጥል ደስተኛውኛ ደስተኛ ሆና እንድትሰራል ነው እንጂ የምትፈልገው አዝና ተከፍታ ማየት አንፈልግም እኛ። ለምን አሁን ዛሬ በጣም ደስ ብሎኛል እንዲህ ምር ብሎባት ምናምን ሰት ማለት አሁን አንተ እንዲ ጉስቁል ምናን ብትት ወይኒ ሀይሚኮ ከኔ ስትለይ ምናምን አላማርባትም አርባትም። እሷም በጣም ስማርት ነች። ጀግና ሴት ስለሆነች ታቃለች እንዴት በቃ ለወንድ ልጅ እጅ እንደማሰጥ ማለት ነው። እና ቆንጆ ወይኒ ሸብላ፣ ትናንት አላይህም እንዴ ልብስ ሻምራል እራት ቢበታል። እኔ ቦታ እኔ ኮ በሱ ቦታ ቦን እኔ ነበርኩ እራት ምበላው እያለ ብሩኬ ማለት ነው። ወይ ብሩኬ ቆጨኝ ቆጨኝ ቆጨኝ የሚለውን ዘፈን መስፈን አሁን ነው ይልካል ማለት ነው ብሩኬ። ተበላ ብሩኬ ማለት ነው፣ ግን ይህ እውነት ሀይሚ በጣም ዛሬ ደስ ብለኛለች፣ ለምን እንደሆነ አላቅም። በጣም አመስግናናለች፣ እንኳን ተወለድሽ እላላችሁ ብላለች። አንዳንድ ሰዎች ደግሞ ፎቶ የምትዘቀዝቁ ሰዎች እግር ብሉ፣ ሀይሚ ብትዘቀዘቅ አትቀይርም። እኛ ሀይሚ ስትዘቀዝቋት እንደዚህ እየገለበጥን እናያታለን። ሀይሚን እኛ በጣም የምንወዳት ሀይሚን የሚነካብን ሰው ጠላታችን ነው። ሀይሚ የኔ ሸበላ፣ የኔ ሽቅርቅር፣ የኔ ድምቀት ሁሌም ደስተኛ ሆነሽ ኑሪ፣ ይመችሽ። የእውነት ቆንጆ ቆንጆ ነሽ፣ ከዚህ በላይ ይገባሻል። የኔ እናት ማለት ነው እና ብሩክን አንቺ እንዳትሰሚ ከሆነ ከተታረቃችሁ ደስን ነው የሚለን አንቺና ብሩክ ማለት ነው ካልሆነ ደግሞ ዛ ሴት ከቅዱስ የጋው ወደፊት